ወደ እናንተ አዲስ ነገር ይዘን ብቅ ብለናል። እንሻአላህ ከዚህ ፊት እንደነበረን ሼክ ስለ አብረሃ እያየን ነበረ በሁለተኛ ክፍል ላይ እና አብረሃ ወደዛ ሄዶ ከዓብዱልመጣሊብ ትልቅ ነገር ሲጠብቅ ግን ዓብዱልመጣሊብ ሄዶ የኔ ግመሌን ብቻ ስጠኝ። በጣም አልቋቸው አክብሯቸው ደረጃቸውን ከፍ አድርጎላቸው የሆነች ነገር ይጠይቃሉ፣ ትልቅ ነገር ይጠይቃሉ፣ አትዋጋኝ የመሳሰለ ብሎ ይጠይቃሉ ብሎ ሲል እሱ ግን ከነሱ የሰማው ነገር አስደንግጦት ነበረ። እኔ የግመሎች ባለቤት ነኝና ንብረቴን ስጠኝ፣ ከዕባ ደግሞ ራሱ የሚጠብቀው የሆነ ጌታ አለው፣ ስለዚህ እኔ ግመሌን ነው የምጠይቀህ ብሎ ሲላቸው አልቋቸው ወይም ደግሞ ሰቅሏቸው የነበረው አስለን የሀበሻ ሰው ነው ብላችሁ ይሆናል። አንዳንዴ የሀበሻ ሰው አንዴ የሰቅሏችሁና ከዛ በኋላ ምንድነው አውርዶ የሚጥላችሁ አይነት ሁኔታ አለ። ልክሱም እንደዛው የጣላችሁ አይነት ሁኔታ እንዳለ ነግራችሁ ነበረ። እንደዛው ከነገራችሁ መካከል አብረሃ ዝሆኑን እንግዲህ አዙሮ ወደ ካዕባህ ለመሄድ ፈልጎ ዝሆኑ ጎንበስ ብሎለት እሱ ላይ ለመሰቀል በሚሞክሩበት ሰዓት መነሳት እንዳቃተው ዝሆኑ ጠቅሳችሁልን ነበር። ታዲያ ምን ተከሰተ? ከዛ በኋላስ? ስብሓናላ ይህ አላህ ታምሩ ነው። ብስሚላህ ወልሓምዱልላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይህ ወሰለም። ያው ኡስታዝ ሓይደር እንደጠቀሳችሁት ባለፈው እኒህ አሁን ያነሳችኋቸውን ነገራቶች አይተን ነበር። ይህን የአላህን ምን ያህል ሀያል መሆኑን ታላቅነቱን የምናውቅበት ታሪክ ነው። በጣም ትኩረት ልናደርግበት ይገባል። በምንችለው መልኩ ልጆቻችን እንዲያዳምጡት፣ እንዲሰሙት በልባቸው ላይ እንዲሆንም ልናደርግ የሚገባ ታሪኮች ናቸው። በተለይ ወደፊትም የሚመጡት የሚወራውም ስለ ነቢዩ ነው፣ ዓለይሂ ሰላቱ ወሰላም። እንደው ከቻላችሁ በዚሁ ከመጀመሪያ በፊት ወደፊት ጥያቄና መልስ ብታወጡለት እዚሁ ፕሮግራም ላይ ከሽልማቶች ጋር የበለጠ ያነሳሳል። እነዚሁ የሚሰጡ ታሪኮች ጋር ሌሎችም እንደዚሁ ካሉ ጥያቄ መልስ እያረጋችሁ ለሕዝቡ የበለጠ ማነሳሻ ብታደርጉ በሕዝቡ ፊት እጠይቃለሁ። እንዲያውም በሚስኩሱና በዋናው እንትን ላይ እዚህ ጋ በምንቀመጠው ማለት ነው እዛ ላይ ዲናዊ ነክ ባይሆንም እንዲህ አንዳንድ የአእምሮ አእምሮን ፈተን የሚያደርጉ አንዳንድ ጥያቄዎችን እየጠየቅን ካርድን ሞላ ነበረ። ያኛውን ጥያቄ ወደዚህኛው ጥያቄ ማድረግ እንችላለን። ስለዚህ እንሻ አላህ ውድና የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን ዛሬ ከምንማረው ዛሬ አሁን ሼካችን ከሚያስተምሩ ላይ ጥያቄ ወጥቶ ከዛ በኋላ የመለሰ ሁለት ተመልካች እንሻ አላህ የካርዱ እሱ አሸናፊ የሚሆንበት ሁኔታ አለ ወይ? ሁለቱንም ማድረግም ከቻለን ሁለቱንም የምናደርግበት ሁኔታ ይኖራል እንሻላ። በዚህ ሃምሳ ሃምሳ ብር ካርድ በዛ ሃምሳ ሃምሳ ብር ካርድ አድርገን የምንሞላበት ወይም ደግሞ እንደሚሆን እንሻላ ለማድረግ እንሞክራለን እንሻላ። ስለዚህ በደንብ ማዳመጥን እንሻለን ኢንሻለን፣ አያሳትርሁኝም። ኢንሻለሁ ኢንሻለሁ። መርሐባ። ባለፈው ታሪካችን ላይ ስለ አብረሃ እያየን ነበር። አብረሃም ወደ ከዕባ ከሄደ በኋላ ግመሉን ይዞ ወታደሮቹን ይዞ ሊገባ ሲል መግባት እንዳልቻለም

ወሊል በይት ረቡን يمنعه ويحميه ቤቱ ራሱን የቻለ ጌታ አለው የሚጠብቀው ብለዋል እኮ አይደል? የእውነትም ጌታ አለው። አላሁ ኻሊቁ ኩል ሸይ የሆነው ጌታ ከዓባ ሳይኖር አላህ ለመኖር ከዓባ አያስፈልገውም። ግን የከዕባ ጌታ ነው አላሁ ተዓላ የከዕባ ጌታ ነው፣ የእኛም ጌታ ነው። ለመኖር ግን ከዓባ አያስፈልገውም። ከቦታ ከአቅጣጫም አይፈልግ የሆነ ጌታ ነው። ታምራቱ በዚህ አላበቃም። አላሁ ተዓላ አርሰለ ጦይረን አባቢል ሱብሓነላህ። ወፎችን አላሁ ተዓላ በቡድን በቡድን አድርጎ ላካቸው። እኒህ ወፎች ጀማዓ ጀማዓ ሁነው መጡ። እያንዳንዱ ወፎች ሶስት ጠጠሮችን ይዘዋል። አንደኛውን በሚንቃራቸው በአፋቸው፣ ሌሎችን ሁለቶችን ጠጠር ደግሞ እግሮቻቸው ላይ አድርገው አላሁ ተዓላ ታምሩን ሊያሳየን ጦይረን አባቢል የሆኑ ወፎች ቡድን በጀማዓ በጀማዓ ሆነው። እያንዳንዱ ጠጠር ላይ የአብረሃ ወታደሮች ስም ተጽፎበት አለ። ጠጠሯ ይላሉ ዑለማዎች ከምስር ከፍ ያለች ሐጅሟ፣ መጠኑ የጠጠሩ ከምስር ከፍ ያለ እንደዚሁ ከሽምብራ እነስ ያለ በውስጥ በመካከል ያለ የሆነ ነው ሐጅሙ። ሽምብራንም አያህልም ከሽምብራ እነስ ያለ ከምስር ከፍ ያለ ነው ይላሉ። እያንዳንዱ ድንጋይ ላይ የዛ ወታደር ስም ተጽፎበታል። ከመነሷም ጋር ስሙ ደሞ ስብሓነ አላሁ ተዓላ ጌታችን ሐኪም የሆነ ጌታ ነው። ጥበበኛ የሆነ ጌታ ነው። ዝም ብሎ ማጥፋትም እኮ የሚችል የሆነ ጌታ ነው። አላሁ ተዓላ እኛ አሁን ይገርመናል ሁለት እጆች አሉን፣ እግሮች አሉን፣ ዓይኖች አሉን። በዚህ ሐጅም በዚህ መጠን ሆነን ነገ የውም ልቅያማ ምንድነው የተባለው? አልሙተከቢሩና ዩሕሸሩና የውም ልቅያመቲ ከአምሳል ይዘር። ነገ የውም ልቅያማ እነዛ ዱንያ ላይ ኩራተኛ የነበሩ ሰዎች በጉንዳን መጠን ይፈጠራሉ ተባልን እኮ። ግን ሙሉ የሰው ልጅ አካል አላቸው ሐጅማቸው ብቻ ጉንዳን ነው ሚያለው

ይህ ካዕባ የሙስሊሞች ሚን ሻዓኢር ዲን ነው። እስልምናን ከሚያመላክቱ ትልልቅ ነገራቶች መካከል አንዱ ካዕባ ነው። የምናልቀው ካዕባን መጀመሪያ ያየ ዱዓ ያርጋ አደለ የሚሉት ዑለማዎች ዩስተጃቡ ለሁ ዱዓ እስትጃባ ከሚያገኝባቸው ቦታዎች መካከል አንዱ የመጀመሪያ እይታችን ከዕባ ላይ አይናችን በሚያርፍበት ሰዓት አላህን መለመን በቲቪ አይደለም። ኢንሻአላህ ለሁላችንም አላህ ይወፍቀን። ቀድሞ የሄደ ደግሞ ለኛ ዱዓ ያድርግልን፣ እኛንም አብሮ ያስታውሰን። ካዕባን በምታዩበት ሰዓት ለሁላችንም ለዲናችንም አላህ ይህንን እስልምናችንን እንዲያስፋፋው፣ እኛንም በዲን አላህ እንዲያጠነክረን፣ ሁላችንም አላህን ልንለምነው ይገባል። እዚህ ላይ አያይዤ መጥቀስ የምፈልገው እስታዝ ሐይደር ይህን የካዕባን ትልቅ ደረጃ እያየን ነው ጌታችን አላህ እንዴት እንደጠበቀው እንዴት ክብር እንደሰጠው ግን ምን ያህል ስለ ካዕባ ሲወራ ሁን ሁላችንም ልባችን ላይ ሸውቅ አደረብን እኮ። እንደዚህ የጠበቀው ትልቅ ቢሆን ነው። ወፎችን ልኮ አላሁ ተዓላ ያን ያህል ጀይሽ ያጠፋለት ትልቅ ክብር ያለው ነገር ስለሆነ ነው። ሁላችንም ሸውቅ አደረብን። ካዕባም ይባለውን ያላየም ቢሆን ምንድነው የሚል ሰው መፈጠሩ አይቀርም። ግን አላሁ ተዓላ ጥጋችን

ዘመን አመጣሽ የሆነው አንዳንድ በላዎች እኮ አሉ። ከዚህ ከበላኡ መካከል እንግዲህ ሰይዴ አላሁመ ላ ተጅዐል ሙሲበተና ፊ ዲኒና ብለዋል። በእኛ ላይ የሚመጣውን ሙሲባ በዲናችን ላይ አታምጣብን ብለዋል። ማለትም በሰውነታችን ላይ ቢመጣ ሶብር አድርገን እናልፈዋለን። በቤተሰብ ላይ በገንዘብ በሀብት በንብረት ላይ ቢመጣ በሶብር ሊታለፍ የሚችል ነገር ነው። ግን በዲን ላይ ከመጣ ግን ከባድ ነው እና አሁን በዘመናችን እንግዲህ ይህ ዘመን አመጣሽ አንዳንድ እምነቶች አሉ። ምሳሌ አላህን አርሽ ላይ ነው ብሎ ማለት፣ ተወሱል አይቻልም ብሎ ማለት፣ ለሞተ ሰው ያሲን መቅራትን አይቻልም የሚሉ የመሳሰሉ እንደዚህ አይነት ፈሳድ የሆነ አቂዳን ይዘው የመጡ አሉ እና አሁን እናንተ አንድ ሙዕሚን በአላህ ዘንድ ያለውን ክብር ልቅና ከካዕባ የበለጠ ነው የሚለውን ሐዲስም ጠቅሳችሁልን ነበርና፣ ታዲያ እነዚህ የሐቂቃ ይዘውት የመጡት እና እስልምናን በእስልምና ስም ነው እንግዲህ የሚጠሩትም እናስተምራለን የሚሉት ሌላም ሌላም ነገራቶች እና እነሱና እስልምና እነሱና እስልምና የትና የት ናቸው። እስልምና የሚያዙ አሁን እናንተ እንደጠቀሳችሁልን ሲሆን፣ ላኪን ወደዚህ ደግሞ በምንመጣበት ሰዓት ዒልም ያለ ተብሎ የሚባል ትልቅ ሰው ተብሎ የሚባል እነሱን ማዋረድ ደረጃቸውን ዝቅ ማድረግ። በል ሁላችንም የምናቀው የምናስታውሰው የሆነ አንድን ትልቅ ሰው በእድሜ የገፉ እራሱ ዒልሙን እንኳን ብንተው በእድሜ ገፋ ያሉን እነሱን ለመማታት ተብሎ ወንበር የተነሳበት አይነት አጋጣሚም አለና እንዴት ነው ዲነል ኢስላም እንግዲህ እነዚህ

የሚሰራው የሆነ ሰው እንደ አሸባሪ እየታየ ወይም ደግሞ ጀለብያ ያለብሱትና ኮፍያ ምናምን ያለብሱታል። ከዛ በኋላ የማሸበር አይነት ስራ ነው የሚሰራው። እንደዚህ አይነት የለበሰ ሰው ፌስታል እንኳን በቆሻሻ ነገር ሊሆን ይችላል፣ ያንን ጥሎ ወደ የሆነ ቦታ ላይ ቢሄድ በቃ ሙስሊም ነውና ወይም ደግሞ የጀለብያ ምናምን ስለለበሰ ምን አድርጎ ቦምብ ጥሎ ሮጦ ሄደ። እንደዚህ አይነት እየተገለጸ ያው እንዳላችኋቸው የእስልምና መገለጫ አይደሉም። እስልምና እስልምና የሚያዝዘው መዋደድን፣ እስልምና የሚያዝዘው መፋቀርን፣ እስልምና የሚያዝዘው እንዴት አድርገን ምስኪኖችን፣ ደሃዎችን፣ የተቸገሩትን እንዴት እንርዳቸው። እስልምና እምነት ከሰው ጋር ይልቅ እንኳን ቀርቶ ከሰው ጋር ይቅርና ከእንስሳ ጋር መዓመላችን እንዴት ነው፣ እንስሳ ጋር እንዴት መተዳደር እንዳለብን የሚያስተምር እምነት ነው። ከእንስሳዎች ጋር እንስሳዎችን እንዴት አድርገን የእኛንን ብለን መዞለም እንደማንችል፣ መበደል እንደማንችል፣ የፈለግነውን ጭነት መጫን እንደማንችል፣ እርድ ላይ እንኳን የሚፈለገው እርድ ላይ እንኳን የሚፈቀድ እርዶች ላይ እንኳን እንዴት ማረድ አለብን እንዴት አድርገን ማሳረፍ አለብን አንዳንድ ቦታ ላይ እንደሚታየው ዘግናኝ በሆነ መልኩ በኤሌክትሪክ እየገደሉ ጭንቅላታቸውን እየፈጠፈጡ ሳይሆን ተሎር ሩሐቸው በሚወጣበት መልኩ ከእንስሳ ጋር እንኳን እንዴት መኖር እንዳለብን የሚያስተምር የሆነ እምነት ነው እንጂ ስጋት የሆነ እምነት አይደለም። እስልምናችን ፍርሃትን በሰዎች ልብ ላይ የሚጥል እምነት ሳይሆን እስልምና ወለል ያለ ሰላም፣ የሆነ እርጋታ የተሞላበት ሰዎች ከውጭ አይተው የሚጓጉበት የሆነ እምነት፣ ለመግባት የሚፈልጉበት እምነት፣ እንደዛ አይነት እምነት ነው። ትልቁን የሚያከብር ለታናሹ የሚያዝን የሆነ እምነት ነው እስልምና። ኢንሻ አላህ ወደፊት በነቢያችን ታሪክ ሁሉንም እናገኘዋለን፣ ብኢዝኒላሂ ተዓላ። እዚህ ላይ ትልቅ የቤተሰብ አስተዋጽኦ አለ፣ ኃላፊነት ያስፈልጋል። ልጆቻችን ማን ላይ ነው ሂደው የሚማሩት? ማን ላይ ነው የሚቀሩት? ምንድን ነው የሚሰሙት? ዝም ብለን ልጆቻችንን ከለቀቅናቸው ተምረው የሚመጡት ነገር ሌላ ቢሆን እነሱ ብቻ ተወቃሾች አይሆኑም። ገና በልጅነታቸው ልጆቻችንን እኛ በተርቢያ እስልምና በሚፈልግበት መልኩ ካላሳደግን፣ እስልምና እንደሚፈልገው ልጅን ለመገላገል ብቻ ብለን አሁን ላይ ወልዕያዙ ቢላሂ ተዓላ እንደሚታየው ልጅን ከቤት እናት ስራ ካላት አባትም ስራ ካለው ልጁ መጥቶ እንዳይረብሻቸው ሞባይል ሰጥተውት ይሄዳሉ። እነሱ አደል፣ እዛ ሞባይል ይገባል ይወጣል። እነሱ የሚሰጡት ለምንድን ነው? ለመላቀቅ እኮ ነው። ልጁ ግን እዛ ሞባይል እያየ ያንን አፍካር እየያዘ የሚያየው በአእምሮው ያለን ነገር ነው። በቅርብ አንድ ሸህ እየጠቀሱልን ነበር። አንድን ነገር በጣም ልንጠነቀቀው የሚገባ ነገር ነው። አብዛኞቻችን ትኩረት ላናረግበት እንችላለን ግን ምናልባት ሳናስበው የእኛ ልጅ ከእስልምና እምነቶች ያለን እምነት እያመነ ለአቅመ አዳም ሊደርስ ይችላለን። ምን አይነት ነገር ጠቀሱልን፣ እያስጠነቀቁን ነው። አላህ ይጠብቃቸው ሼህ ሙሐመድ ሻፊዒ ይባላሉ። አንዳንዴ አንዳንድ ወላጆች ከልጆቻቸው ለመለየት ብለው ልጆቻቸውን ለማረፍ ብለው ሞባይል ይሰጧቸዋል። እዛ ላይ የሚያዩት ልጆች አንዳንድ ይሄ አስማት ነገር የሆነ ወሩሮ የሆነ ነገር መከሰት የሆነ ነገር ሁን ሲለው መሆን አድርግ ሲለው መሆን ታምር፣ የሆነ የጌታ የሆነ ስራ ወልዒያዙ ቢላሂ ተዓላ ከዛ ምን ሊል ይችላል? ይሄ ልጅ እንደዚህ በሆንኩኝ ሊል ይችላል። ያኔ ማለት ጌትነትን መመኘት ሆነ ማለት ነው። ማዕናው ሁን ስለው ቢሆንልኝ፣ ኢጃድ መፍጠር ማለት ካለመኖር ወደ መኖር ማስገባት አደለም? እንደዛ አይነትን ነገር እንዲመኝ ሆኖ በልቡ ይከሰትበታል። እንዲህ አይነት ነገር፣ አስቀያሚ የሆኑ ነገራቶች፣ ያኔ ቃላቶች፣ ኩፍር የሆኑ ቃላቶች፣ እስልምናን የሚያበላሹ የሆኑ ነገራቶች በእኛው ልጅ እኛ ሞባይል ሰጠን፣ እኛው ገንዘቡን ከፍለን እኛው እያበላን ለልጃችን ሰበብ እንሆናለን። ፈሊዛሊክ የግድ ነው ትኩረት ማድረግ ልጆቻችን ላይ። ሂደው ውጭ ላይ ሙዚቃ ብቻ ሰምቶ መምጣት የለባቸውም፣ ሙዚቃ አዳምጦ መምጣት የለባቸውም። ልናስተምራቸው ይገባል። የሚሏቸውን ቃላቶች ማየት፣ አበላላቸውን ማየት፣ አካሄዱን፣ አረማመዱን ማየት በስራ ተወጥረናል ብለን ልጆቻችንን መተው የለብንም። ይህ እስልምና የሚያስተምረው ለልጆች ወቅት ማድረግ ጊዜ ማድረግ ለቤተሰብ ሰዓት መስጠት ግድ ይላል። አላሁ ተዓላ ይጠብቀን። በሁላችንም ላይ የተጣለ ትልቅ ኃላፊነት ነው የምንወጣው አላህ ያድርገን። እንዳላችሁት ስልክ ብቻ ሳይሆን እናትም አባትም ስራ ካላቸው ልጆቻቸውን ወዴት ነው የሚልኩት? ወደ ዲኬር ይልካሉ። የህፃናቶች የሚያድጉበት ወደዛ ይልካሉ። ከዛ በኋላ እዛ በሚያድጉበት ሰዓት በላ አንዳንዱ ምንድነው አዳሪ ትምህርት ቤትም የሚልኩም አሉ። አዳሪ ትምህርት ቤት ላይ እዛ ሆኖ እያደጉ አንዳንድ ትምህርት ቤት ደግሞ የራሳቸውን እምነት የሚቀርጹባቸው አሉ። የራሳቸውን እምነት ተቀርጾ ሐታ አንድ ሙስሊም የነበረ አባቱ ካደገ በኋላ ልጁን ይዞ ለዒድ የሆነ ቦታ ላይ ናንሂድ ብሎ ሲለው ይህ ኮ የኔ ዓመት በዓል አይደለም ያለው። ምን ማለት ነው ብሎ ሲለው አይ እኔ ኮ የእናንተን እምነት አይደለም የምከተለው? እኔ እንደዚህ ነኝ ብሎ እምነቱን የነገረበት ሁኔታ አለና እንዳላችሁ ሐታ ትምህርት ቤት ይሁን ሌላም ቦታ ላይ ይሁን ምንድን ነው እያስተማራችሁ ያለው? በመዝሙር አይነት ነገራት እየተደረገ ብዙ የራሳቸውን እምነት የሚያስተምሩ አስተማሪዎች አሉ። ሌላም ብዙ ነገራቱ ስላለ ኢንሻአላህ ውድና የተከበራችሁ የሚስኩ ሱና ተከታታዮቻችን ልጆቻችን ወልደን በድጉ ይደግ አይደለም፣ በድሉ ይደግ ብለን የምንተው ምንም አይነት ነገር የለም። ለዛም ኢንሻአላህ ልጆቻችን እኛ አምጠን ዘጠኝ ወር ያክል በሆዷ እናት ተሸክማ፣ ከዛ በኋላ አምጣ ከሞት አፋፍ ተመልሳ መጥ ማለት ከባድ ነው። ለአንዳንድ ሰዎች በጣም የሚከብዳቸዋል። ሁለት ቀን ሶስት ቀን የሚያምጡ እናቶች ያሉ። እንደዛ ተሰቃይታ ወልዳ፣ ያ የወለደችውን ልጇን እንግዲህ ዛሬ በዱኒያ ነገ በአኸራም ትልቅ ደረጃ ይደርስልኛል፣ በአኺራ ከሚጠቅመኝ ባሪያዎች መካከል ይሆናል፣ እኔን ይጠቅመኛል ብላ ስታስብ የሌላ ሃይማኖት ተከታይ ሆኖ በምታይበት ሰዓት የሚያስደነግጥ ነው። እና እንሻላህ ልጆቻችንን ልንቆጣጠር ይገባል። አላሁ ስብሀነሁ ወተዓላ በሰማነው የምንሰራ አላህ ያደርገን፣ ዒልሙንም ዓመሉንም አላህ ይወፍቀን። እንሻ አላህ ከሼካችን ጋር የነበረን ቆይታ ይህንን ይመስል ነበረ።